ሙሌ ከዛ በኋላ መድን ገባ። መድን እንግዲህ ኢንስትራክተር መንግስቱም አሁን ሀገሪቷ ላይ ያሉ የሚባሉት አሰልጣኞች የነበሩት ትልልቅ አሰልጣኞች በሙሉ አሰልጥነዋል። ነፍሳቸውን ይማር ኢንስትራክተር መንግስቱ፣ አሰልጣኝ ስዩም አባተ ወርቁ አላሰለጠነኝም የሚገርም መጨረሻ ላይ እንደገና አየር መንገድ አንድ ዓመት ገብቼ ነበር፣ መጨረሻ ላይ ከመድን በኋላ ልክ ነው እና የዛን ጊዜ እዛም ስገባ አይገርሙም? እሱ መርጦኝ ነው መንግስቱን የመረጠኝ ግን ለቀቀ። ለቀቀና አብዶ ከድር የሚሉት ታውቀዋለህ? አብዶ ከድር በቃ ከዛ አልተስማማንም። ጥዬው ወጣሁኝ፣ ትቼው ነው የወጣሁት። ከዛ ወዲህ ወደዛም አልተመለስኩኝ። እኔ አሁን በሁለታችሁም የግል ባህሪ ወደ አዲስ የመመለሳለው ብዬ ነው ያስቀመጥኩት ሁለታችሁም ሰው ላይ አደርኩም በባህሪያችሁ በጣም የተመሰገናችሁ ናችሁ አዲስም ከኢንስትራክተር መንግስት ወርቁ ጋር አንተም ደግሞ ከአብዱ ከድር ጋር ተጋጫችሁ ምን ነበር አሁን ለምሳሌ እኔ አልተስማማኝ ስላልተስማማኝ መጋጨት ምንም የሚያጋጨን ነገር አልተጋጨን እንደዚህ ልምምዱ ማለት ነው አዎ እንትን ማለት በቃ ሁኔታው ኋላ አለኝ፣ የሆነ እንትን ስልክ አላርለ መጣውም ቀረውም አላልኩኝም፣ መልቀቂያ አልጠየኩኝም። ወደቤት ሄደው በቃ ቀረው ቀረ። ይሄ ይጠበቃል፣ ከሁለታችሁም የሚጠበቅ ባህሪ ነው። ምክንያቱም ዝምታ ነው የምትመርጡት። እኔ በተፈጥሮ መናገርም አልችልም፣ እንደዚህ ተናጋሪ መነጋገርም አልችልበትም። እና መድን አሁን ለምሳሌ በእናንተ ጊዜ እነዛ አሰልጣኞች አሰልጥናቹ ለምሳሌ አሰልጣኝ ስዩም አባተ ማለት ነው በኢትዮጵያ ታሪክ ደረጃ ከፍተኛ ውጤት በኢንተርናሽናል ውድድሮች ውጤት የተመዘገበበት ኢንተርናሽናል የውድድር ተሳትፎ ነበራችሁ። እሱን እንዴት ታስታውሰዋለህ መድን? የእንትሩን ሊጉን እየመራን ነበር የተቋረጠውኛል። ታስታውስ እንደሆነ አዲስ እኛ እየመራን እያለ ነው የተቋረጠው። ሰማኒያ ሶስት መንግስት ለውጥ መንግስት ለውጥ ታስታውስ እንደሆነ እና ተቋረጠና እኛ የሄድን ሱዳን ተላክን። ሱዳን የሆነ እንትን ነበራቸው፣ የወዳጅነት ጨዋታ ቁራን የተሸለመችበት ነው። አብዲም እና እንዳለ ሄድን፣ መድኖች ሄድን። ከዛ በዛ ምክንያት ነው ጊዮርጊሶች፣ እዚህ አንድ ጨዋታ ተጫወታችሁ መሰለኝ አለ አብዲስ፣ እና እነሱ አንደኛ ሆኑ። እኛ እዛ እያለን ሱዳን እያለን ታስታውስ እንደሆነ እና ስንመለስ እነ ጊዮርጊሶች ለሻምፒዮንስ ሊግ አለፉ፣ እኛ ለካፍካፕ አለፍን። በዛ ውድድር ስኬት ሰማንያ አምስት ስኬት ማ የሚባለው የመድን ቡድን የነበረበት እሱ ዙሪያውን ያው በእንትንም ደረጃ ኮ በክለብም ደረጃ ኮ የመጀመሪያውን እኛን በካፍካፕ ይሄን ያህል ስንጓዝ የመጀመሪያው ቡድን ይመስለኛል በኢትዮጵያ ታሪክ የእኛ ቡድን ነው፣ መድን ነው። ያንን ታሪክ የዛ ቡድን ኳሊቲው ምን ነበረ እስኪ የዛ ቡድን ኳሊቲ ኳዚ ዘመን መጫወታችን እንሰባሰባ ሰብሰብ ብለ የምትለው ኳዚ ዘመን እንጫወታለን። ደግሞ ሶስት አምስት ሁለት የተሰራው በኛ በኛ ይመስለኛል ታስታውስ እንደሆነ ኢንስትራክተር ካሳሁን ተካ ነው ስዩማ ባንተ ነበር እኛ ያዘ ሶስት አመቱ ሁለት ሲስተም ግን፣ ኢንስትራክተር ካሳሁን ተካ ነበር መጀመሪያ ተግባራዊ ያደረገው በእኛ ወጣ ቡድን በእኛ ወጣ ቡድን ነው ራሱ። በእኛ ወጣ ቡድን ላይ ነው የተሰራው። ታስታውስ እንደሆነ እነ ኢላጆ አረሬኒ ፋሲል አብራ ገነነ ሸዋንግዛው ኤልፓ ሸዋንግዛው አስራት ተስፋዬ እና ተሰባስበን እንትን ነበር። ሶስት አምስት ሁለት እኛ ነበር። ደግሞ ቲሙ ወጣ ቡድን እሱ ነበር በወጣት ቡድን ታሪክ ተስፋ ውስጥ እንደሆነ ሰማንያ አምስት የኛ ነው። አንደኛ የመጀመሪያው ወጣ ቡድን ነበር። አራተኛ የወጣ ቡድን እኛ ነው የመጀመሪያው፣ በኢትዮጵያ ወጣት ቡድንም ታሪክ እንዴት ነበረ ውድድሩ? እሺ፣ እሱን መልስልኝና የሞርሸሱን፣ ከዛ በኋላ የመድንን ጠንካራ ጎን የነበረው ኳስ ብቻ ይዞ መጫወት አይደለም። የቡድናቹ ህብረቱ ህብረቱ በጣም ደስ ይላል። አብዛኛው ደግሞ ኳስ የሚችል ልጅ ነበር ያለ የምትመርጠው ነገር። መጨረሻ ግን በያንጋ አፍሪካ ነው በሰፊ ውጤት የተሸነፋችሁት። ያንኳን ሰብ እንትንማ አሸንም ሰብ አለባዶ ነው ምናምን ነበ ኮርዲቫር ነ የተሸነፍ ነው መጨረሻ ላ መጨረሻ ላይ ሲምባል እንደው ከዛ በኋላ የነበረው መድን ውጤት አልባ እንቅስቃሴ ነበረ። እንግዲህ አምና ዋንጫ እስከሚበላ ድረስ ምንድነው አሁን መድን ተጫዋቾች አስፈላጊ የሆነው ነገር አለው፣ ካምፕ አለው፣ ሜዳ አለው፣ ሁሉ ነገር ያሟላ ነው ምንድን ነው ችግሩ የነበረው? በእኛ ጊዜ ጥሩ ነበር። ሰማንያ ሰባት ራሱ ካፍካፕ ሄደን ነበረ። እንደገና በድጋሚ ታስታውስ እንደሆነ ብዙ አልሄድንም እንጂ ካፍካፕ ሄደን ነበር። ግን አሁን በዙሩ ዋንጫ ማለት ነው መድን በኢንተርናሽናል በአመቱ በነበረው ውድድር በኢንተርናሽናል ውድድር ጥሩ ትሄዱና በሀገር ውስጥ ውድድር ላይ ግን ስኬታማ አልነበራቸው። ያን ጊዜ ምን ተፈጠረ መሰል እኛ እንጮታል ውድድሩ እንጮታል ሳናርፍ ነው መተን እዚህ የምንጫወተው ገብተዋል። ያኔ ደግሞ የዛ ልምድ ደግሞ የለንም እኛ እኛ በሳምንት አንዴ ነው ጌም የምናደርገው። ከዛም መተን እዚህም ጌም ስታር ዛም ሴሚስተር የአቅም ጉዳይም ነበረ ሰማንያ አምስት እንደውም ልንወርድ ዱሉ ነበርኩ ታስታውስ እንደሆነ አዎ፣ እሱ ነው ይመለ በኢንተርናሽናል ውድድር ትሄዳላችሁ በሀገር ነበር በጣም እሱን ወጣ ቡድን ነበር ደግሞ ወደ አራት እኔ

አ በዛ መካከል ግን እንደው ቆይ ወደ አዲስ እንመለሳለን። ፔሌ ሞተ። ፔሌ ለዝግጅት ላይ ያላችሁ ነው የሞተው። ወባ ነው፣ እና እዚህ ጥቁር አንበሳ ስደርስ ነው የሞተው። አዎ መስከረም የሚባል ወደ ቀበና መሄጃ ላይ ቤሌር ሜዳ ፊት ለፊት አንድ እንትን ነበር፣ እዛ የግል ሆስፒታል ነበር። ከዛ እዛም አልቻሉም። ችግሩ አልታወቀም ገብቷል። አሁን ወባ መሆኑ አልታወቀም። እንትኖችን ደግሞ ሌላ መድኃኒት ስትወስድ ይደብቃል መሰለ እና ፔሌ እንደውም ይሞታል የተባለው እኮ ጃሬና ጥላውን ነበር። አዎ ጃሬ ላይ ነበር በብዛት እሱ ነው። ሻፑ ሁሉ ይሰራ ነበረ። አዎ ፔሌ እኮ እስኪሞት ድረስ በጣም እንትን ነበር። እኔ ይገር ይገርሞኛል ጃሬና ጥላውን በረኛ ሁለቱ በረኞች ነበሩ። በጣም በቃ ይጠበቁት የመጨረሻ ደግሞ ነበር እነሱ በጣም ፔሌ የሚያሳዝን በጣም በጣም በጣም ነው በጣም በእናት